ይርጋዓለም ኮንስትራክሽን ድርጅት መቀመጫውን በሐዋሳ በማድረግ በመላው ሀገሪቱ በግንባታውና ተያያዥ ዘርፍ የተሰማራ ኩባንያ ነው። ድርጅቱ ከመደበኛ ስራው ጎን ለጎን ማህበራዊ ኃላፊነቱንም እየተወጣ ነው። የድርጅቱ ባለቤትና ምክትል ስራ አስኪያጅ ወይዘሮ ይርጋዓለም አስፋው ድርጅቱ ባለፉት ሀያ ዓመታት ያለማቋረጥ በበጎ አድራጎት ስራዎች በቋሚነት እየተሳተፈ ነው ብለዋል። የትንሳኤ በዓልን ምክንያት በማድረግ ድርጅቱ በሺ ለሚቆጠሩ ወገኖች የምግብ ዱቄትና ዘይት አልባሳትና የንጽህና መጠበቂያ ሳሙናን መሰል ቁሳቁሶችን ድጋፍ ማድረጉን ወይዘሮ ይርጋ ለማስረድተዋል። ከ20 አመት በላይ ነው ይህንን በአመት ሶስት ጊዜ በበዓላት ጊዜ ማዕድ የማጋራትና የመካፈል አልባሳትን የማልበስ አቅመደካሞችን አሁን እዚህ እንዳያችሁት ማየት የተሳናቸው አሉ፣ አካል ጉዳተኞች አሉና በጣም አቅመ ደካማች ለሆኑ ሰዎች ይህንን አሁን የምናያቸውን ዘይት፣ ዱቄት አልባሳት ልብስ፣ ብርድ ልብስ የመሰሉ ነገሮችን እናቀርባለን። የሰጠ አትራፊ ነው የሚሉት ምክትል ስራ አስኪያጇ ያለን ተካፍሎ መብላት ማህበራዊም፣ ሞራላዊና መንፈሳዊ ግዴታችን ነው ብለዋል። መንፈሳዊ እርካታውም ከፍተኛ መሆኑን በመጥቀስ እግዚአብሔር ለደሃም የምናደርገውን ነገር ለሌላ የምናካፍለውን ነገር በአጠገባችንም በአካባቢው ላለውን ነገር አምላክም ይከፍላል። ሰው መረዳዳትና መደጋገፍ፣ መካፈል ይሄ የኢትዮጵያዊ ባህል ነው። ደግሞ ትእዛዝም ነው፣ እንደ እግዚአብሔር ቃል፣ እንደ መጽሐፍ ቅዱስ ቃል ነውና ሰው ደግሞ የአምላክን ትእዛዝና ቃል ሲፈጽም በጣም ደስ ያሰኛል፣ እርካታና ሰላም ይሰጣል እረፍት የሚሰጠን ነው። የሐዋሳ አማኑኤል ህብረት አገልጋይ መኮንን ቢረዳ በበኩላቸው የተቸገሩትን መርዳትና ተጋግዞ መኖር የሁሉም ሃይማኖቶች መርህ ስለመሆኑ አንስተው የጋራ ችግራችንን በመተባበር መሻገር እንችላለን ብለዋል። በመጽሐፍ ቅዱስ ውስጥ በበርካታ አንቀጾች ላይ ስለ መስጠትና በጎ ተግባራት በተደጋጋሚ መጠቀሱን በማስታወስ መስጠትና መረዳዳት አንዱ የመንፈሳዊነት መገለጫ ነው ሲሉም አክለዋል። መስጠት የሚባለው ነገር መጽሐፍ ቅዱሳዊ ነው። እንድንሰጥ መጽሐፍ ቅዱስ ያበረታታናል። እንደውም መጽሐፍ ቅዱስ ሲናገር ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው ይላል። ሁሉም ሰው በዚህ ነገር ቢሳተፍ ወንድሙን ቢያስብ፣ እንደውም ምን ይላል የእግዚአብሔር ቃል፣ እንደዚህ ይላል፣ ማካፈልን ለሌሎች መስጠትን እውነተኛ መስዋዕት ይለዋል። ያላችሁን ማካፈልን አትርሱ። ይህ እውነተኛ መስዋዕት ነው ይላል የእግዚአብሔር ቃል። ስለዚህ መስጠትን ሁላችንም ልናደርገው የሚገባው ነው። የበዓል ስጦታ የተበረከተላቸው ወገኖች ለደቡብ ሬዲዮ ቴሌቪዥን ድርጅት በሰጡት አስተያየት በተደረገላቸው ድጋፍ ደስተኛ መሆናቸውን በመግለጽ ምስጋና አቅርበዋል።